አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድ ቤተሰቦቻችን እንዴት አላችሁ? ሰላም ናችሁ ወይ? ደህና ናችሁ? እንዴት ከረ ናችሁ? እንዴት ናችሁ? ልንደና ናችሁ? ኢድኩ ሙባረክ። በስንት ቀናችን ማለት ነው። እናሰራዋ ያ ሲመሽ ነጋ ሆነናል። እንዴት ናችሁ? ደህና ናችሁ ወይ? ኢድ እንዴት ነበር? እንዴት አሳለፋችሁ? ታሪፍ ነበር ወይ? ሰው ሬሻ አለ ገርማችኋል። ከኤድ በፊት ቪዲዮ ሰርቼ ነበርና ያው ታውቃላችሁ ዝም ብለሽ አዳምጪኝ የምንለውን አዳምጪ እስኪ በናት ጋር የምናወራውን ሲሚስ ብለሽ ያታጭ እና ቪዲዮ ሰርቼ ያው ሳለቀው ነው የደረሰው ማለት ነው። ያው ለቀዋለኝ። ከኤድ በፊት የነበረ ነው የተሰራ ነው። ያው አዳምጡት ማለት ነው። አይቤት ያው ሽርን ጉዳችን ምናምን እንደነበር የቀረጽ ነው። እና ያው መቼም በህይወታችሁ ውስጥ እንቅፋት አይጠፋም። ያው እንቅፋት እገጣጥ ሆን ነበር እና እንትና ነው አልለቀቅነውም። እንደገና ደግሞ የኢድም አልገባንም ማለት ነው። ያው አልገባንም ማለት ነው። ያው ኢድ እስከ ሶስት ቀን አይደል? ሶስተኛው ቀን ኢድ ነው። እንግዲህ እንትነው የሚባለው ይህም ቪዲዮ ቀረጽ ነው። ምናልባት ኔትወርኩ ከሰር ኔትወርክ እኔ በጣም የሚያስቸግረኝ አዛ ነው። ስልክ ታውቃላችሁ እና ኔትወርክ አይስብም ዝም ብሎ እንደውም ስም ብቻ ነው ኢትዮጵያ እንግዳ ደህና ስልክ ነው። ኢትዮጵያ ላይ ደህና ስልክ የሚባል ነው ስልኩ ማለት ነው። ግን አዛባ ነው አልኳችሁ። አዛ ሀገራችሁን አዛባ አላስታውሳችሁ

ከራስ የነኳ ሰራለች ዋናው ያኔ ዝምድናው ብቻ ሳይሆን ያላችሁ ቀረቤታ ነው። ከባዳም ባዳም ቢሆን እንኳን ዘመድ ማለት ነው። እና ያክስትሬስ ሲባል አሁን ወቅ መስላል ማለት ነው። ሰው ግን ለእኛ እናታችን ነበረ የሀቂቃ ማለት ነው። ተድሮ ጀምሮ እኔ ነፍሴን ሳቅ ጀምሮ ስብሓንላህ ያማት ነበረ። እና በቃ እኔ ነፍሴን ሳቅ ጀምሮ ያማሳ ነው የሚባለው፣ ያማሳ ነው የሚባለው። ትሄዳለች ሐኪም ቤት በቃ ሞተች ሞተች ሄደች ነው የሚባለው። ሀኪም ቤትዳ ከዚህ ከሆዱ አካባቢ በቃ ማአቷ ነው የሚቀዱላት በቃ እስከ አስራ አምስት ሊትር ምናምን ሰ እንግዲህ ከአንድ ሰው ማለት ነው እንደዛ የሆነች በቃ እኔ እኔ እዚህ እስከምደርስ ነው በኔ እድሜ የሚብሉት። በቃ ካማለች ነው የምሰማው። ግን ያው እኛን አሳድጋለች፣ ከኔም በላይ ያሉትን ማነው፣ ከኔም በታይ ያሉትን እኔም በላይ ነው እንጂ ያላሳደገችው ከኔ በታይ ያሉትን እኔን ሁላ አሳድጋለች ማለት ነው እና በጣም ቆንጆ በቃ ትዳር ያስትትባል ትዳር ያስይዛት የሆነ ሰዓት ብቻ አግብታ ነበረ። ከዛ እንትን ወልዳ ሞተባት ማለት ነው። ከዛ ወዲህ ትዳር ማላ ያስያዛትም በቃ ሳሙኖ ነው፣ በመድኃኒት ነው፣ በመድኃኒት ነው ያለችው ማለት ነው። በጣም ታዘዝ በቃ እኔ እንዶ ጸጉሬን ትሰራኛለች ምናምን። መቼ መረሳት ሪ ነው ምላቸው። በቃ የጸጉሬ ተንከባካቢ ነበረች። ላይ ራሃ ማትረስ እና ሁሉ ኑሪ እንደዛ ሆና ያሳድጋለች እና በጣም ነው የምንወዳት ነበረ። ያው ሆኖ ሳለ መቸው መምሰለ ጠና ሞት ይባል ሞት የለም ይባላል ጊዜ የሰው ደም ስታን ነው ያ ተቀዳ ነገር ምን ይቀዷል እንዴ ይጎዳ እና ሳብታ ከዛ በኋላ ደግሞ የሰው ደም ካልወሰደ ሰሪ በጭራሽ አይተዋትም ማለት ነው። እኔ በህይወቴ እንደሱ አይነት በሽታ አይቼ አላውቅም። አሰቃቂ በሽታ ማለት ነው። ከዛ የሰው ደም ተወስና ደግሞ ይተዋታል። ያኔ ለትንሽ ጊዜ መድኃኒቱን በመጠቀም ማአት ከኛ መወጡ እንደገና ደግሞ መድኃኒቱን እድሜ ልክ ስለሆነ እየተሰራቸ የምትተዋለ በዛ ሰዓት ደግሞ በሽታው ጎዳ ታርገባቸው እንደዛ ሆና ሳለ ከጉበት ጋ ነው ችግሩ ይባላል ይላሉ ዶክተሮች ማለት ነው እንደዛ ሆኖ ሳለ ያው እንደነገርኳችሁ የሰለቻት ያው ተለመና ምናምን የምትውጥበት አጋጣሚ ያለ በዛ ሰዓት አዳርሷታል። በሽታው ና ወደ ሌላ ተቀየረባት። ከዛሬ ሁለት ዓመት በፊት ወደ ካንሰር ተቀይሯል ተባላይ ማለት ነው። እና ልክ እንዳልኳቸው አሁንም ያው ለሱ አልነገሯትም ነው አልነገሯትም። ቤተሰቡ ወንድሟ ነው የሚያስተማ ልጅላት እንዲያቸዋለው ያው በበሽታው ምክንያት እና ወንድሟ እያስታመማ ሳለ በቃ ሲነግሩት ይህን በሽታውን ራሱ በጣም መርጦ እንድና ያላት ሲነግሩት ደብቋት ስቲል እስተመሞት ድረስ አታውቅም። ወደ ካንሰር እንድትቀይርባት ማለት ነው አላህ የጠበቀን የመጥፎ በሽታ ልክ እንዳልኳቸው አሁን መድኃኒቱን ስታቋርጠው ጉበቷ ነበረ ቅንጭላት ሮቿ መጨረሻውን ከዛ በፍተሮች እንደማድ መጨረሻ እንደሆነ ነገሯት ይድለታ

ሁለተኛው ቀን ላይ ነው፣ ሶስተኛው ቀን ላይ ረሰብ ትንቶች ጋር እንደዚህ ነው። ቤት ተሰብስበን እያለ አባቴ ታመመ ተብሎ እንደ አምባላስ ጠፍቶ ምናምን ብያወርቻችኋል፣ እና እንደ ዝብርቅርቅ ብለንዋል ማለት ነው። የአሁኑም ደግሞ የመጀመሪያው ደከመ ደከመ እያሉ በስልክ ጊዜ ሆነዋል እያሉን ማለት ነው። ያው እዛን ሁለት ሞተች አስሮ አካባቢ ማለት ነው። ላተ በቃ ቴንሽን ሆንኩ እንኳን ቪዲዮ ልሰራ ማለት ነው። በጣም የምንወዳክፉ ማይወጣት አሳዳጊያችን እናት በጣም ረዛን ትናንትና ቀብረዋል፣ እንላችኋለሁ ድ ሁለተኛው ቅን አፈር ቀመሰች። ሁላችሁም ሁላቸው እንደ አርጉላት በጣም ታሳዝና። በጣም እኔ ለቁሰው ላይ ደግሞ የኛ ሰው የሚያስጠላችሁ ነገር ሙታችሁ ሞቀ ሰው ናይተው አንዳንዴ ሙታችሁ ራሱ ያነውራችኋል ማለት ይችላላችሁ አንዳንዴም ሰው አንዳንዴም ያለ እውቀት የሆነና የሆነ መጥፎ ነገር ይናገረ ማለት ነው። ያኔ ቤተሰብ ያኔ ሰው እኮ ክፋት አስቦ ሳይሆን፣ ያው በቃ ያለውን ሁኔታ ለመግለጽ ያለቅሱ። ምን ይላሉ መሰሏችሁ? ለቅሶ ላይ አንቺ ስመጥፉ፣ አንቺ ስመጥፉ፣ አንቺ ስመጥፉ፣ አዴማ ልበልሽ፣ አዴማ ልበልሽ፣ አንቺ ስመጥፉ ብለው ያለቅሳሉ ማለት ነው እና አሁን የምንድነው አልወለድሽም አይነት ነገር ነው። ያሁን እሷ ከመቆርቆር ነው ግን ሌላው ሰው ሲሰማው ትደነግጣላችሁ። ያኔ ያልወለደ ሰው አሁን ያንን ሲሰማው በጣም ይረብሻል። በህይወት ያለ ሰ ሆኑ ታለ በህይወት ያለ ሰው ግን ይረብሻል። እኔ ራሱን ይህም ወለድ እስከመሞት ድረስ ያስወቅሳል። እንዲ ያለ ያኔ እሷ ልጅም ባይኖራት አልሐምዱሊላ። ያኔ ከልጅ በላይ ሆኖ ነው ወንድማን አላህ አሳዝኖላት እንዲች ተንከባክ ሆኖ አስታሞ የቀበራ ግን በቃ ሰው ሞታችሁ የሚያነውራ ታቃላችሁ። በጣም የደነገኩት እንደዛ ሲሉ ግራ ለኝና፣ እንደገና ገባይ አንቺ ስመጥፎ አደም አለ በልሻ። አላኩል አላህ ይዘንላት ና መውለዱን የማላ ስጠን። ያውሷ በበሽታው ምክንያት እንዲ ነገባት ማቀረባ ግን ሁሉም ነገር ስላገባችሁ አይደለም። አላህ ሲፈቅደው አላህ ሲወስነው ብቻ ስሆነ ያው ሳይኖር አቀርታ ላይ በመጨረሻ መሷ ከዚች ምድር ተሰናብታለ ማለት ነው። አላኩላ ሁላችን ዱዐ አድርጉላት። በዚሁ አጋጣሚ የማንኛችን ዱዐ እንደሚደርስ አይታወቅም። ምናልባትም ከህይረኛ ሰው ይኖራል ከዚህ መሀል እና ዱዐችን መቁስ የሚሆን ሰዎች እንኖራለና ዱዐ አድርጉላት። አልሄራሃማን እና በዚህ በዚህ ምክንያት የጠፋት ጠፋት። ዒድ ብዙ ጊዜ ደስታ ነው በየቤቱ፣ አንዳንድ ቤት ደግሞ መራራ ሀዘን ይገባል ና ድንያ ነገር እንዴ ነው። አንድ ቤት ሰርግ ይሆናል፣ በማግስቴው ደግሞ ሌላው ተራ ይደርሰዋል። ደግሞ እናንተ ቤት ሰርግ ሆንና ደግሞ ሌላው ቤት እንዲሆናል። የዱኒያ ነገር እንደይሆኑ አላህዋ ከይሩን ነገር ይፍተሕልን መጨረሻችን፣ የሁላችን መጨረሻ ያሳምረው እላችኋለሁ። እና ከእንደዚህ አይነት መጥፎ ነገር አላህ ይጠብቀን። ሲቀጥል እንደው እንደው ስላችሁ ሰውንንና መሸም ያው ሁላችሁ ሞት ይገጥምና እንውለድ ነው የምለው አንዳንዴ ዱኒያ ያስጠላችኋል ወዳና መውለዱ ኸይር ነው። እንግዲህ ለመውለድ ሞክሩ ማለት ነው አለ ሳሊህ ልጅ ይስጠን፣ ልጆቻችን ማፊያ አድርግልን፣ የሚጠቅሙ የሚጠቅሙ ልጆች ይስጠንና ሰው ባለመውለዳችሁ እስከ መሞታችሁ ድረስ ይወቅሳል ማለት ነው። አጂብ ነው ነገሩና ግን አለ ለሁላችን ሳሊህ ልጆች ይስጠን፣ ከመጥፎ ነገር ይጠብቀን፣ ከመጥፎ ብሽታ ይጠብቀን። ወላሂ ነው የምላችሁ አንዳንዴ ስታስቡት ደሃም ብኮኑ ጤናን የሚያክል ነገር የለም። አሁን እሷ እንደኛው ነገር ያሳምርላት ፍትን አርጓት ነው ዙ ምድር ላይ እድሜ ልኳ ማለት ነው የሞተር ክፍምና አላሀፊ ያርግን። ጤና ኑሯችሁ ምንም ብሰሩ አይክፋችሁ። ወላሂ ጤናን የሚያክል ነገር የለም። የቤታችን ማስታዋዝ ዳሁን ሰው ቤት የምንሰራ ከሆነ በቃ ጤና ቶ ሰው እጅ ወደቀውን የሚለመነው ከሰው እጅ የሚከጀለው ማስታወስ አለብን። ሁልጊዜም ከኛ በታይ ለማይሆናቸው ደግሞ ሆኖ አካል ካላቸው አካሉ ጎሎ የተንፋቀቀ የመጀመሪያ መዳግቶች አይኑ ማየት ተስኖት ደግሞ እየተመራ መሄዱ እሱን እሱን በቃ ሁሌም ከበታያችን ያለ ነው ምማያት ያለብን፣ እና ሰዎች ስንባል እና ባለን ነገር እንደሰት እስካለን ድረስ ባለን መደሰት ነው። ያው እንግዲህ ዱንያ ጠቅመን እንደማንኛውም ሰው ለማግኘት መሞከሩ ደግሞ አይከፋም።